ሰላም ዲናች በያላችሁ በትሉ ነገር ሰላም ነው። አሽይና አሽይና አንድ ያላችሁ ሞኝላች አለ ቤተሰብ እሱት ጉምዱ ልማዳችሁ ላይክ እና ሼር እያደረጋችሁ አሳቦቻችሁ ለብዙዎች አካፍሎ አመሰግናችኋለሁ። እንግዲህ ከመሸ የተሰማው ዜና አርቲስት አንዱ አለም ጎሣ የባለቤቱ ቀነኒ አደኛን ህልፈት ድንገተኛ ሞት ተከትሎ እንግዲህ በቁጥጥር ስር ውሏል። ፖሊስ ለጥያቄ ፈልጋለ ብሎ እንግዲህ ታሰራል ማለት ነው። በርግጥ አጠገባ ያለ እሱ ስለሆነ ህይወቷ ካለፈ ቤተሰብ አጠገብ ያለ ሰው በህግ መጠየቁ ወይም ደግሞ ደግሞ ለጥያቄ መወሰዱ የማይቀር ነው እና አርቲስት አንዱአለም ጎሣ በፖሊስ ቁጥጥር ስር ውሎ ጥያቄ ላይ ነ ያለ እና ይሄ ድንገተኛ ሞት ልብ ይሰብራል። እውነቱ ለመናገር እንግዲህ መረጃው ገና ማጣራት ይፈልጋል። ነገር ግን ከሚኖርበት አዲስ አበባ ውስጥ ከሚገኝ ከአምስተኛ ፎቅ ከአፓርትመንቱ ላይ ነው ራሷ የወደቀች ተፈጥፍጣ የተገኘችው ነው የተባለው። እንግዲህ በጣም ያሳዝናል በእውነት አንዲት ቆንጆ ልጅ ገና በጠዋቱ ገና በማለዳም ገና የሕይወቱን መንገድ ሳትጀምረው እንዲህ ያለ አይነት አሟሟት ለናት ሱብራት ነው ባካቸው። ምክንያቱ ምንም ይሁን ምንም ሰዎች ራሳችን ጠበቀ ራሳችን ጠብቆ ለእናት ለአባት ለቤተሰብ ለወንዱም ለወት ሲባል ራሳችን ጠብቆ፣ በብስጭት በቁጣም ሊሆን ይችላል እንዲህ ያለ ነገር ውስጥ አትግቦ እና ይህን የመሰለ ሰው እችን የመሰለች ወጣት ድንገት እንዲህ ያለ ነገር ውስጥ ስቱ ገባ ያሳዝናል። እና እንዲሁም እኔ በጣም ያበሳጨኝ አንዳንዶቻቸው ዶጋ ረገች ምን አባት ለዚህ ኖሮ እኛም ብንሞት ይሻለናል ብንሄድ ይሻለናል እያላቸው ኮሜንት ሞተሰጡ ሰዎች ምን ናቸው ነው ትክክሉ አይደለም። ሊከፋ ይችላል ሰው ልጅ ሁል ጊዜ እኮ ምድር እኮ በሙሉ ሜዳ አይደለችም። አንዳንዴ ዳገት አለው፣ አንዳንዴ ቁልቁለት አለ፣ አንዳንዴ ክረምት አለ፣ ጭቃ አለ፣ አንዳንዴ በጋ አለ፣ ጠራራ ፀሐይ አለ። ሁሉን እንደ አግባቡ እንደየሁኔታ ሰው የሰው ልጅ ይኖራል እንጂ ሁል ጊዜ ሞዴል አይደል የለም። እና ከፍቅረኛች ጋር ባትስማመው፣ ከቤተሰብ ጋር ባትስማመው፣ ስራ ቦታ ላይ ባትስማመው፣ ይሄ ዘላለም ይቆጥላል፣ ይሄ ችግር ማለት አይደሉም። እባካችሁን እንዴ! ለምን በእናታቸው አንጀት ውስጥ እሳት ፍም ትኮታላቸው? ለምን ለቤተሰብ እሳት ፍም ትኮታላቸው? ይሄ እኮ በቃ ይዘላለም እሳት እኮ ነው። አሁን እናት አባት አሉ አይባሉ ከዚህ በኋላ አሉ አይባሉ። ከሞትቱ በላይ ካሉት ቦታቸው ነው ነው የሚኖሩት ያሉት። እና እባካችሁ ምክንያቱ ምንም ይሁን ምን፣ ህጻን ልጅ ነች ገና፣ ጠዋት ነው፣ ገና ማለዳ ነው። ከአንቺ ጎና አራት አምስት ስድስት ሰባት ልጆች ወለድ እየነበረውን ገና ከዚህ በኋላ ክፉ ደጉ ብዙ ቤተሰብ ጋር ከአገር ጋር ብዙ የሚታይ የነበረውን ድንገት ራስን ቁጭት ማድረግ ክፉም ነገር ቢሆን መከራም ቢሆን አዘንም ቢሆን በዚህ መልኩ አይደሉም። እና እባካችሁን ራሳችሁን ጠብቁ። ጉዳዩ ገና አልተጠራም፣ በሕግ ጥላ ስር ነው ያለው። እኛ በዚህ ጉዳይ ላይ ምንም ማለት አልችልም። ነገር ግን አንዳንዶቻችሁ ገብታችሁ የራሳችሁን ተስፋ መቁረጥ የምታንፀባርቁ ለራሳችሁ ያጫቱትን የሞት ሽልማት የምትናገሩት ሰዎች አላችሁ። እባካችን አታደርጉት። ለእናታችሁ ለአባታችሁ ሲባል ይህን ነገር መታረም ያስፈልጋል። ከዚህ በፊት እንግዲህ ተመሳሳይ ታሪክ ነው ድምፃዊ አብርሃም በላይ ነው እንግዲህ፣ ኢታባይ ኢታባይ በሚለው ሙዚቃ የሚታወቅ ሻላይ በሚለው ሙዚቃዎቹ የሚታወቅ በጣም ታዋቂ ሙዚቀኛ ነው። የእሱም ፍቅረኛ እንደዚሁ በጣም በሚጎር ሁኔታ፣ በጣም በሚጎርም ሁኔታ እንደዚሁ ከፎቅ ላይ ነው የወደቀችው እና ሴቶች ባካቸ ምንድን ነው ጎርዬ ነው። አሁን እሱ አብርሃም በላይ ተጣርቶ ጉዳዩ እሱ ነፃ ሆኗል። ተመልከቱ። እሷ ግን ህይወቷን አጣች እና መናደድ ሊኖር ይችላል። በፍቅረኛሞች መካከል አለመግባባት ሊኖር ይችላል። ብስጭት ሊኖር ይችላል። እባካችሁ ራሳችሁን አትግዱ። ያልፋል። ይሄ ቆ ለግለሰብ ብቻ አይደለም፣ እንደ ሀገርም ያልፋል። የፈጠረን አምላክ እግዚአብሔርም በለው አላህም በለው ያሳልፋል። ሁልጊዜ ክፉ ቀን አይኖርም። በኛ ህይወት፣ በሰው ልጆች ህይወት ሁልጊዜ ክፉም የለም ሁሉም ደስታም የለም። እና ስለ አንድ ሰው ብቻ አይደለም፣ የአገርን ታሪክ እግዚአብሔር ይቀይራል። ቻይኖች እኮ የዛሬ ስልሳ ዓመት እኮ እባቡንም፣ ጊንጡንም፣ ውሻውንም፣ አህያውንም፣ ትላትልንም ያገኙትን በሉ። ከረሃብ እየተነሳን ነው። የከፋ ረሃብ። ሰው ህይወቱን ለማቀየት ሲባል በምድር ላይ የሚገኘው ነገር ሁሉ ወደ አፉ ይከቱ ነበር። ያለምንም መጠየፍ፣ ያለምንም መዞግነን ይከቱ ነበር። ግን እግዚአብሔር ያህ ዘመን ለቻይና ለዛ ሁሉ ህዝብ ነው ያሳለፈ። ለአንድ ሰው ለሁለት ሰው አይደለም። እና እናንተ የግል ህይወታችሁ አይቀየርም ብላችሁ አታስቡ። ለአንድ ሰው ለሁለት ሰው አይደለም። የቢሊዮን ቻይኖችን ታሪክ ቀይሯል። የደቡብ ኮሪያኖች ታሪክ ተቀይሯል። በአፍሪካ ታሪካቸው የተቀየሩ በጣም ብዙ አገሮች አለ። በኤዥያም በምዕራብ አሜሪካም ማነው በሶሜን አሜሪካም በደቡብ አሜሪካም ብዙ ዘግናኝ ታሪክ ያሳለፉ ህዝቦች። ራሽያኖች በረሃብ በሚሊዮን አልቋል። ራሽያ በሚሊየን የራሽያ እርግፍ ብሏል። ነገር ግን በቃ እግዚአብሔር ታሪክ ይቀይራል እና የኔ ማንነት የኔ ህይወት የኔ ህይወት ታሪክ አይቀየሩም አትበለው አትቆጦ። በተለይ በዚህ በፍቅር ጉዳይ ላይ ነውር ነው። እውነቴ ነው የሚላቸው መአት መልኮ መልካም መአት በእግዚአብሔር ፊት ልቦ እንደ ወርቅ ያለ ሰው አለ። እግዚአብሔር ጠይቁት በየሃይማኖታችሁ ጸልዮ። ስለዚህ ለወንድ ብላጭ ራሳቸው አታጥፉ፣ ለሴት ብላጭ ራሳችን አታጥፉም። የሚወዳቸው ወይ ደግሞ አብራቸው ያለ ሰው አልወደዳቸውም ወይም ደግሞ ፍቅር አቆመ ማለት እናንተ ቷራ ማትሮብ ሰዎች ናቸው ማለት አይደለም፣ አይደለም። ይልቁንስ የእናንተን ወርቃማ ፍቅር ለማየት የሚያስችል አይኑ በጥቁር መነጽር ተጓርዳል ማለት ነው። የእናንተን ወርቃማ ማንነት ለመረዳት ህሊናው ተጓርዷል አልቻለበትም ማለት ነው እና ከዚህ በፊት በድምፃዊ አብርሃም በላይ የሰማ ነው ሚዞግን ዶክተር በጣም በጣም ምርጥ የምትባል ዶክተር ነች። ራስ ያጠፋች እቺ ልጅ የብዙ ሺዎችን ህይወት ማዳን ስትችል ሲገባት ራሷን ከፎቅ ላይ ፈጥፍጣ ነው የጎደለች። የድምፃዊ አብርሃም በላይ ነው አንድ አይነቱ ታሪክ ነው ሚጎርም ነጎር ነው። እና እባካቸው፣ እንዲሁ መሆን የለበትም ይሄ ነገር። በእርጋታ ማሰብ በእርጋታ ማየት ያስፈልጋል እንዲህ ያሉ ነገሮች። የሆነ ሆኖ ሁሉም ያልፋል፣ ሁሉም ይቆራል። በጎም የሆነ እኮ ያልፋል። ሰው አይደለም። በሰው ህይወት ውስጥ ሰርግ ለምሳሌ፣ ሰርግ ሁሌ ሰርግ የለም፣ ሁሌም ልደት የለም፣ ሁሌም መስቀል የለም፣ ሁሌም ፋሲካ የለም። ደስታዎቻችን ቀኑም እየተወሰነ ናቸው፣ ሐዘነው ቀናችን እየተወሰነ ናቸው። እና ከጎረቤቶቻችን ድንገተኛ ሐዘን እየሰማን ነው። እንደ ድሮ አይደለም። እኛ ልጆች በነበረን ጊዜ እኮሌ ሞት ተብሎ በቀበሌ አንድ ሰው ሲሞት ሰው ይንቆጠቀጥ ነበር፣ ይፈራ ነበር፣ ይጎርማጫል ይደነግጡ ነበር ሰው ከዛም ከዛም ተሰባስበው ነበር። ዛሬ ግን በየሰፈራችን በየጎረቤታችን ድንኳን እየተጣለ ጎረቤቶቻችን ልባቸው ሲሰበር፣ ዓይናቸው ሲያነባ፣ አንገታቸው ሲሰበር እያየን ያለ ነው። በየማህበራዊ የምንሰማው ነገር በየማህበራዊ ሚዲያ ጥሩ ነገር አይደለም። የምንከታተለው የምንሰማው ነገር ጥሩ አይደለም። ጉድ ይቆየራል። በቃ ተስፋ ግን አለን። አሁን ጨለማን አይደል ግን ይነጋል። ይህን ጥቁር ጨለማ የሚያነሳው መንግስት አይደለም የተባበሩት መንግስታት ድርጅትም አይደለም ጂ ሰቨን ሀያላን መንግስታት አይደለም ይህን ጨለማ አሁን በኢትዮጵያ አቆጣጠራ መሽቷል አይደለም ግን ይህን ጨለማ የሚያነሳልን ሰማይ ምድር የፈጠረ እግዚአብሔር ነው እና እባካችሁን ታገሱ እባካችሁን እ በምን አይነት አማርኛ እንደምናገር በተለይ ወጣቶች እራሳችሁን አትግዱ እናቶቻችን በቃ የቁም ሬሳ ነው የምታደርጉት የቁም ሬሳ የቁም ምንም እንደው የሞትት ሺህ እጥፍ ይሻል ነበር ወይ እናት ራሳችሁን ማጥፋት የምትፈልጉ ሰዎች እናታችን እንደ ሞቶች ቆብራቸው አርባውን አውጦታችሁ ሙቱ። እናንተ በእውነት ነው የምላቸው። ምንም አለች እናት አለች እኔ ተጎላግያለሁ። በፍጽ እንደዚ አይነቱ የለም። ብዙ እናቶች በቁም ነው የሞቱት ያለት እና ትክክል አይደለም። ራሳችሁ ጠበቆ አሉ መግባባቶችችን ንግግር ይፈተዋል ከአፈር ከመሆን ምን ጥቁማለ። አሁን ሰው አፈር ቢሆን ምን ጥቁማለ። እና እኔ ብዙ ታሪክ የመናገር ስለ ራስ አልፈልግም። ነገር ግን ወርቅ በእጆች እንደዚህ አፍሽ ያስኩበት ጊዜ ነበረ። አለፈም። ትምህርት በጣም ጥሩ ነገሮች ነበሩ። አልተሳካም። ያስኩት ገንዘብ በሙሉ ብትንትን ወጣ። አልተሳካም። እንግዲህ የምኖግራጭ ከ15 ዓመት በፊት ነው፣ ግን ገና በልጁነት የማይሆን ነገሮች ተጎባል ጥሩ መስመር ተያዘ፣ መልሶ ቶ በተና ጭራሽ ጦሱ ጥንቦሳ ሳንሶ መጣ። የሆነ ሆኖ ልጥፋ አልጥፋ ልሙት አልሙት የሚል ነገር ተገባ። ግን ልጥቂት ለመወዳቸው ሰዎች ሲል ያን ጊዜ ታግሽ አለፍኩት። አለፍኩት ከሁሉ ከሁሉ በላይ እግዚአብሔር አሳልፈ ብዙ በጎ ነገሮ በህይወታችን መጣ። ብዙ ያልጠበቅናቸው ትልልቅ በረከቶች መጡ። ሁልጊዜም ከፊታችን ድቅዱቅ ጨለማ ብቻ ሳይሆን ብርሃንም አለ። ብርሃኑን ለማየት ጨለማ ሊጋርዳችሁ ይችላል፣ ግን አትቆጡ፣ ብርሃን ይወጣል። አትበሳጨ እና ለምስኪን እናታች ሲባል ኑሩ። ሰው ምስኪን እናቴን አሳልፋለሁ ብሎ እኮ ሩቅ አገር ባህር ተሻግሮ እኮ ስለ ፍቅር ይሞታል አይደለም፣ ባህር ውስጥ ይሞታል፣ በረሃ ላይ ይሞታል። ልሙት ብሎ አይደለም እናቴን ስ ቀል አውጣላት ቢከፋኝም ቢሩበኝም ብለ ነው። እናንተ መኖር ያቅታችኋል። ህይወታችን ማቆየት ያቅታችኋል። ሞታገስ ያቅታችኋል። በሳ ጥላ፣ በሳ ቀሚስ ተደብቃችሁ ይህን ክፉ ቀን ማለፍ ያቅታችኋል። ለምን ትቆጣላችሁ? እና እኔን ሀሳብ ያመጣሁበት ምክንያት ምንድን ነው? ብዙዎች ይህን ሀሳብ ስትደግፉ ስላየው ነው። ትክክል አይደሉ ትክክል አይደሉም። እና ይህን ነገር ቢታረም ዶግማቸው ብታዩት ለማለት እወዳለሁ። ያልፋል በጎ ዘመን ይመጣል። የተሻለ ዘመን ልንኖር የምንጓጋባቸው ጥሩ ቤተሰብ የምንመሰርትበት ጥሩ ኑሮ የምናይበት ያልጠበቅናቸው በጎ በረከቶች ከእግዚአብሔር የሚመጡበት ደግ ገና ከፊታችን ያለ ይመስለኛል። እንደ ልብ እንደ ሀሳብ ችግር ሊኖር ይችላል። መሀል ላይ ግን እናልፈዋለን እና እባካችን ተስፋ አድርጉም፣ ጸልዩ፣ ወደ አምላካችን ተጠጉ። ሁላችንም በሃይማኖታችን እንዋደድ፣ እንግባባ፣ እንቆራረብ፣ እንፋቀር። በጎ ዘመን ከፊት አለ። ሰላም።